አንድ አድምጥ ያለቃን ቦይስ እና የመለስኩለትን የእናንተ ልጆች የተሰጣችሁን ተተኳሽ ይዘው እንዲመጡ አድርጎ ሌላ ችግር ነው የምንገባው። እንዲ እንዲቱ አልካ አለቃ የባለፈው ክፍፍል ጊዜ እኛ በአፈሙዝ ልክ በሰው ኃይል ልክ ይሁን ብለን ጠይቀን የሰው የበሌን ውሰድ አላልንም የበታችንን ውሰድ አላልንም። ያለንበት የጠላት ጫና የሚታወቅ ነው። ያለን ናፈሙዝ የሚታወቅ ነው። ያለን ሰራዊት የሚታወቅ ነው። ስለዚህ አሁን የሚመጣው ሎድ ለአባሉ የማይደርስ ከሆነ አንዱን ያቅልብ ነው። በቃ እኛ ኮርፌ የለንም፣ ቢመለሱ የተሻለ ነው። የሚሄዱ ይሄ ደግሞ የእኔ ብቻ ሳይሆን የሁሉም የኩነቶሮ ያመራሩ የጋራ አቋም ነው። ያለንበትን ነባራዊ ሁኔታ መረዳትና ያስፈልጋል ብዬ ነው ማሰቡ በጠላት እንደዚህ እየተስለኮለከ ይህን ያለ አርሶ አደር እየተጠረነፈ ያለበት ጠጠና ላይ በአፈሙዝ ልክ ማከፋፈል ያልቻለ መቶ ሀምሳ ሁለት መቶ ያለው እኮ የብርጊድ የሰው ሀይል አለ ይህን እናውቃለን እና አንድ ሺህ ሁለት ሺህ ካለው ሰው ጋራ አሁን ስምንት ሺህ ብር ቆሬ እንዳደሰ ምጠን እንዴት እንደምናደርሰው እስኪ አይ መረዳት ይችላል ውቄት ሊያመጣ በሚችልበት መንገድ ይከፋፈልና እኛ ደግሞ ሌላ ጊዜ ደግሞ

በዚህ ጉዳይ ይህንን በማድረጋችን የሚመጣውን አደጋ እኔ አይ አልሰራም ማለት ምንም ኃላፊነት አልወስድም። እንደዚህ የሚያደርጉ ከሆነ ሌላ ሰው መተካት ይችላሉ። በቃ አሁን አይደለም የአንተ አቋም፣ በቃ የአንተ አቋም ማለት ነው። በዚህ ጉዳይ አቋም ነው። በቃ እንዳታስብ፣ ተው የጋራ እናደርገው ብዬ ነው። እንዳታስብ፣ በቃ እንዳታስብ፣ ዝም ብለን ያለው በቃ። ምን እኔ የሚገርምህ ነገር ይዘህ በባለፈ ይህን ነገር ፈርተክለን ያልነገርከኝ አሰማለሁ ይቆይ፣ አለ አለ ቃልኩትኝ። በቃ ከአሁን ቀደም እንደሆነው እንደሆነብን አንደኛ ባህር ዳር ሀሳብ ያደረገ ሞተሮችም በዛ ልክ የሆኑ ተተኳሽም እንደዛ የሆኑ ስለው እስ ቆይ በሰላም እንግባ ችግር የለውም አለ። ለዝናቡ ላኩለት ለእኔ ለብላኩለት ለሶስት ሶስት እኮ ልክ ያለው፣ የሚገርምህ ነገር ይህን ጉዳይ ማለት ነው። ሌላው ቆርቶ እኮ ጦራችን እንኳን ከጦር ጋር እኩል እንኳን ቢሆን ማለት ነው የጠላት አሰላለፍና ያለንበት ሁኔታ እኮ ግልጽ ነው። በቃ ይምሩት ይምጡና ይምሩት በቃ አሁን ያው እነዛን የምስራቆች ጉዞ ጀምሯል። የሄዱት አላውቅም እንጃ ምን እንደ አው እነሱ ማ ጀምሯል። በቃ ስልኩን ላክልኝ እኔም እሺ። በቃ ይሄን ነው የምናደርግ። ከዚያ በኋላ መቶ ክፍለ ጦሩ መምራት ይችላል። የለም ምን በቃ ነው የለውም እንደሌለ ሆኖም ነገር እሱ እሱ አንድ ሺህ የሞላ ጦር ይዞ ችግር የለም። እሺ አይ አሪፍ ነው ያደረክልኝ። ይመች